ሰላም ጤና ይስጥልኝ። ውድ የዩቲዩብ ቻናላችን ቤተሰቦች ልክ እንደ ከዚህ በፊቱ ወቅታዊና ታማኝ መረጃዎችን ወደ እናንተ ለማድረስ ተገይተናል ቻናሉን ሰብስክራይብ እንዲሁም ላይክና ሼር በማድረግ መረጃዎች ለብዙዎች እንዲደርስ በማድረግ ህዝባዊ ኃላፊነትዎን እንዲወጡ የሚል መልእክቴን በማድረስ ለዕለቱ ወደ ያዝናቸው መረጃዎች አለፍኩ። በቅድሚያም አርዕስተ ዜና፣ ሰሞኑን ኦሮሚያ ናዝሬት ከተማ ላይ ጠቅላይ ሚኒስትሩን ጨምሮ የሁሉም ክልል አመራሮችና የብልጽግና አክቲቪስቶች በተገኙበት መድረክ ላይ አቶ አረጋ ከበደ ምን አሉ? በዚህ ስልጠና ላይ የተገኙት የአማራ ክልልን ያስተዳደርኩ ነው የሚሉት አረጋ ከበደ በቢሮዬም ሆነ በመኖሪያ ቤቴ ፋኖ ከቦኛ ሲሉ ቃል በቃል ተናግረዋል። ዘዘር መረጃውን አብራችሁን ስቆዩ የምናስደምጣችሁ ይሆናል። በሌላ በኩል ከጎጃም አገው ምድር ክፍለ ጦር የቢት ወደዳ ያለው መኮንን ብርጌድ የተላለፈ መልእክትም አለ። አስከትለን የምናስደምጣችሁ ይሆናል። አብራችሁን ስትቆዩ እነዚህንና ሌሎችም የተለያዩ መረጃዎችን የምናስደምጣችሁ ሲሆን ቻናሉን ሰብስክራይብ በማድረግ አብራችሁን እንድትቆዩ ስንል በአክብሮት እንጠይቃለን። በቅድሚያም ሰሞኑን ኦሮሚያ ናዝሬት ከተማ ላይ ጠቅላይ ሚኒስትሩን ጨምሮ የሁሉም ክልል አመራሮችና የብልጽግና አክቲቪስቶች በተገኙበት መድረክ ላይ አቶ አረጋ ከበደ ምን አሉ? በዚህ ስልጠና ላይ የተገኙት የአማራ ክልልን እያስተዳደርኩ ነው የሚሉት አቶ አረጋ ከበደ በቢሮዬም ሆነ በመኖሪያ ቤቴ የከበበኝ ፋኖ ነው ሲሉ ቃል በቃል ተናግረዋል። አቶ አረጋ አክለውም አብዛኛው የክልሉ አመራር አመለካከቱንና አቋሙን ማጥራት ተሰኖት የሚዋልል መሃል ሰፋሪ ነው፣ አንዳንዱ ደግሞ በእኛ መሃል ፋኖ አስርጎ ያስገባው መረጃና ደህንነት ነው። ይህ መሆኑ ደግሞ በጽንፈኛው ኃይል ላይ የሚወሰደውን እርምጃ ውጤታማ እንዳይሆን አድርጎታል በማለት ያሉበትን አስጨናቂ ሁኔታ ጠቅላይ ሚኒስትሩ በተገኙበት እውነታውን ተናግረዋል። ፋኖ የአማራ ክልል ርዕሰ መዲና የሆነችው ባህር ዳር ከተማን ጨምሮ የአገዛዙ ጠንካራ ስትራቴጂክ ይዞታዎች ባላቸው አካባቢዎች ላይ የተለያየ እርምጃ በመውሰዱ በርካታ የአገዛዙ ሰዎችን መግደሉንና መማረኩንም አጠናክሮ የቀጠለ ሲሆን በዚህም የገዢው ብልጽግና ቡድን አመራሮች ጭንቀት ውስጥ መግባታቸውን ካሰባሰብናቸው ናቸው መረጃዎች ለመረዳት ችለናል። ያመጣውን ብረት ታጠቅንበት፣ ራሱም ሞተበት። አመለኛው ጎጂ ጎጃ ማገው ምድር ሶስተኛ ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ ለተከታታይ 15 ቀናት የምህረት ጥሪ ማድረጉ ይታወቃል። የምህረት ጥሪ ከአማራ ፋኖ በጎጃም የጎጃ ማገው ምድር ክፍለ ጦር ከቢትወደድ አያሌው መኮንን ብርጌድ የአማራ ፋኖ በጎጃም የጎጃ ማገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ ለሁለተኛና ለሶስተኛ ጊዜ ያህል የምህረት ጥሪ ማድረጉ ይታወቃል። በዚህም በብዙዎች መከላከያ ሚኒሻዎችና አድማ በታኞች የዚህ እድል ተጠቃሚዎች ሆነው የሚፈልጉ ወደ ትግሉ የተቀላቀሉ ሲሆን ሌሎች ደግሞ ቤታቸውን እየመሩ ይገኛሉ። ስለሆነም እኛ የሕዝብ ታጋዮች ነንና ለጠላት ምህረትን ማድረግን እናውቅበታለን። አሁንም ምህረት ለማድረግ ዝግጁ ነን። በዚህ ሰዓት ገዥኔ ባዩ የሸኔ ስብስብ ጋር ተቀላቅላችሁ የምትገኙ መከላከያ አድማ በታኝ ካድሬ ፖሊስ፣ ሚኒሻ፣ ሚኒሻና ጀሌዎቹ ከቀን 23072017 ጀምሮ ለተከታታይ 15 ቀናት ድረስ ወጣችሁ ከእውነተኛው ከህዝብ ልጅ ከሆነው ፋኖን እንድትቀላቀሉ ስንል በጥብቅ እናሳስባለን። መሳሪያ ይዘው ለሚመጡ የተለየ የገንዘብ ድጋፍ የምናደርግ መሆኑንም እናሳውቃለን። ይህን ተከትሎ ሚኒሻዎች መከላከያዎችም እየወጡ ነው። ከዚህም መካከል በቀን 15082017 ዓ ም ከጭንባ የወጣው ወጣት ገረመው ገብሬ ሲሆን ይህ ወጣት በመጀመሪያ በሰሜኑ ጦርነት የመከላከያ አባል ሆኖ ህወሓትን ገርፎ ያባረረ ጀግና ነው። ህወሓትን ካሸነፍን በኋላ ነገሩ ሌላ ነው። መንግስት ነኝ ባዩ ብልጽግና ፊቱን ወደ አማራ አዞረ። ይህ ወጣትም ፋኖን አሰለጠነ፣ አስታጠቀና በህሊናው አንድ ሀሳብ መጣለት። ይህም ፋኖን በትጥቅ የተለየ መሆን አለበት ብሎ አስቦ የታጠቀውን ክላሽንኮቭ መሳሪያ ለአንዱ አስታጥቆ ከፋኖ ጋር ተጣልቶ የቆየ በመምሰል ለተወሰነ ሰዓት ራሱን አግልሎ ቆየ። ከቆየ በኋላም ወደ ጭንባ ከተማ በመሄድ ወደ ብልጽግና ሄዶ መቀላቀል እፈልጋለሁ ያለው ሲላቸው በደስታ ተቀበሉት። ከተቀበሉት በኋላ ግን አማራ በመሆኑ ይጠሉት ነበር። አንድ ወር ተቀምጦ ወደ መከላከያ ወይ ወደ አድማ በተን ሳይመደቡት በአየር ላይ ከመከላከያዎች ጋር ቆይ እያሉ ያወዛግቡት ነበር። ከፋኖ ጋር ግንኙነት ስለነበረው በእለታት አንድ ቀን የብልጽግናን ክፍተት ተመለከተና መረጃዎችን ለፋኖ አድርሶ ፋኖ የሕዝብ ልጅ ሰርጎ በመግባት ሲያምሰው አድሮ እንደ ጨጓራ አራግፎት ወጣ። ይህ ልጅ መሳሪያ ልሰጠው ሲሉ ከወገቡ ጩቤ አይለቅም ነበርና፣ መከላከያዎች ከተቀመጡበት አንዱን መከላከያ በጩቤ እንደ ሽንኩርት ከታትፎ ጥቁር ክላሽን ከነተጥቆ ይዞ ከቻለ። ኑ እጃችን፣ አሁንም ለምህረት እንደተዘረጋ ነው። ስቦ መምታት እንደቀጠለ ነው። በዛሬ ዕለት የአማራ ፋኖ በጎጃም አንደኛ ክፍለ ጦር ሁሌም የድል ባለቤት የሆነው የኮሮኔል ታደሰ ሙሉነት ብርጌድ አምስተኛ ሸለቃ በተለያዩ ሁለት አቅጣጫዎች ወደ መራዊ ከተማ ዘልቆ በመግባት ጠላት በተደጋጋሚ ንጹሐንን በማጎሪያነት የሚጠቀምበት ቻይና ካምፕ ላይ በተቀናጀና በተጠና መንገድ በመግባት ከረፋዱ አምስት ሰዓት እስከ ዘጠኝ ሰዓት ድረስ ከፍተኛ የሆነ ትንቅንቅ በማድረግ ታላቅ ተጋድሎ የቆየ ሲሆን በዚህም አምስት የጠላት ኃይል አድማ ብተናና ሚኒሻዎች እስከ ወዲያኛው ተሸኝተዋል። ከፋኖ ሀብታሙ የሱፍ የአማራ ፋኖ በቆጨም አንደኛ ክፍለ ጦር ሕዝብ ግንኙነት ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።